ሰላም ጤና ይስጥልኝ ወደ ዩቱብ ቻናል ተከታታዮች እንኳን በሰላም መጣችሁ ለቻናል የደሞ አዲስ ነው ናችሁ እኔ ዶክተር አብርሃም ካሳን እባላለሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ በዛሬው ቆይታችን እንግዲህስ በጭንቅላት ላይ ስለሚከሰተው ስለ ቅማል በሽታ ይሆናል የምናየው ስለዚህ ቅማል በሽታ እንግዲህስ ምን አይነት ምልክቶች እንዳሏቸው የመተላለፊያ መንገዶች ምን እንደሚመስሉ ምን አይነት ምልክቶችን እንደሚያሳዩ እና ስር የሰደደ የጭንቅላት ቅማል ደግሞ ምን አይነት ጉዳቶችን እንደሚያስከስት እንደገናም ደግሞ ምን አይነት ምርመራዎች እንዳሉ እና። ሕክምና ውስጥ ምን እንደሚመስል በደንብ በጥልቀት እንመለከታለን። እስከ ፍጻሜ ድረስ አብራችሁን ቆዩ። ስለ ጭንቅላት ቅማል ምንነት ስናነሳ እንግዲህ በመጀመሪያ እነዚህ ቅማል የምንላቸው በጭንቅላታችን ላይ የሚኖሩ ነፍሳቶች ናቸው። እነዚህ ቅማሎች እንግዲህ በጭንቅላቶቻችን ላይ የሚገኘው ቆዳዎቻችን ላይ በመራባት የቆዳዎቻችንን ደም በመውሰድ እየተመገቡ ይኖራሉ ማለት ነው። እንደገናም ደግሞ እነዚህ የሚጥሏቸው እንቁላሎች እንቁላሎች በእንግሊዘኛው ኒት ስንላቸዋለን እንላቸዋለን በጸጉሮቻችን ላይና በጸጉር ቆዳዎቻችን ላይ በጣም በመጣበቅ ለመላቀቅ በጣም በጣም አደገኛ የሆኑ ወይም በጣም ከባድ የሆኑ እንቁላሎችን ይጥላሉ። እነዚህ እዚህ ምስል ላይ እንደምታዩት አይነት ማለት ነው። ይህም እንግዲህ ፀጉሮቻችንን ነጫጭ ሊያደርግ ይችላል። በዚህም የተነሳ ከፎሮፎር ጋር ተመሳሳይ የሆነ ምልክቶችን ሊያሳዩ ይችላሉ ማለት ነው። ስለዚህ እነዚህ የጭንቅላት ቅማሎች የመተላለፊያ መንገዶቻቸው ከጤነኛ ወደ ጤነኛ ሰው በብዙ መንገዶች ሊተላለፍ ይችላል። በዋነኛውነት እንግዲህ በንክኪ ነው። እንግዲህ በፀጉር ንክኪ ማለት ነው። እነዚህ አንዳንድ ፕሮዳክቶች አሉ እንግዲህ እነዚህ የፀጉር ምርቶችን በጋራ የሚጠቀሙ ከሆነ ለምሳሌ ማበጠሪያዎችን የሚጠቀሙ ከሆነ፣ ብሩሾቹን የሚጠቀሙ ከሆነ እንደገናም ደግሞ ኮፍያዎችን እና እነዚህ አንሶላ እና ትራስን የሚጠቀሙ ከሆነ ወይም ሼር የሚያደርጉ ከሆነ ከአንድ በቅማል በሽታ ከተያዘ ሰው ወደ ጤነኛ ሰው የመተላለፍ እድላቸው በጣም ከፍተኛ ይሆናል ማለት ነው። ብዙ ጊዜ እነዚህ የቅማል በሽታዎች የሚከሰቱት በህጻናት እድሜ ክልል ላይ ባሉ ሰዎች ላይ ነው። እሱም ከሦስት እስከ አስራ አንድ እድሜ ክልል ባሉ ሰዎች ላይ ባሉ ህጻናት ላይ በጣም ይከሰታል። እነዚህ የቅማል በሽታ ለምን ቢባል በትምህርት ቤት ውስጥ የቅማል ኢንቨስቴሽን ካለበት ወይም የቅማል በሽታ ካለበት ሰው ጋር የፀጉር ንክኪ በማድረግ እንግዲህ በቀላሉ ሊያዙ ስለሚችሉ ነው ማለት ነው። እነዚህም እንግዲህ የተያዙ ልጆች ወደ ቤተሰቦቻቸው በመምጣት ለወንድም ለእህት እንደገናም ለእናት ለአባት ለወላጆቻቸው ሊያስተላ ሊያልፉ ይችላሉ ማለት ነው። እነዚህ የቅማል በሽታዎችን ማለት ነው። እነዚህ የጭንቅላት ቅማል በሽታ እንግዲህ ማንኛውንም ሰው ሊይዝ ይችላል። በአብዛኛው ግን ልጆችን ይይዛል ማለት ነው። ምን አይነት ምን አይነት ምልክቶችን ያሳያሉ ስንል እንግዲህ ብዙ ጊዜ አድገው ከሆነ እነዚህ የጭንቅላት ቅማሎች በጭንቅላቶቻቸው ላይ የሚሄድ የሚንቀሳቀስ የነፍሳት ምልክትን ወይም ስሜትን ሊሰማቸው ይችላል። ሌላው ደግሞ የማሳከክ ስሜት ነው የሚሰማቸው በጣም በቅማሉ የራስ ቅልን በሚነክስበት ጊዜ ወይም ከራስ ቅል ደም በሚወስድበት ጊዜ የማሳከክ ስሜት ሊሰማቸው ይችላል ማለት ነው። ሌላኛው እንግዲህ እነዚህ የጭንቅላት ቅማሎች ብዙ ጊዜ አክቲቭ የሚሆኑት ወይም ብዙ ጊዜ እነዚህ የደምን ከጭንቅላት የሚመጡበት ሰዓት በሌሊት ሰዓት ስለሆነ ብዙ ጊዜ ሰዎች የመተኛት ችግር ሊያጋጥማቸው ይችላል። ከእንቅልፍ በመቀስቀስ በማሳከክ እንግዲህ እንቅልፍ እንዳያገኙ ሊያደርጉ ይችላሉ ማለት ነው። ምን አይነት ጉዳቶችን ያስከትላል የሚለውን ስናይ እንግዲህ እነዚህ የተደጋጋሚ የሆነ የጭንቅላት የቆዳ እነዚህ ማሳከክ በሚያኩበት ጊዜ ወደ ተለያዩ የኢንፌክሽን አይነቶች ሊመራ ይችላል። እዚህ ምስል ላይ እንደምታዩት አይነት ማለት ነው። እነዚህ እንግዲህ ብዙ ጊዜ የማሳከክ ስሜት ወይም ፔዲክሎሲስ በሚከሰትበት ጊዜ ወይም የጭንቅላት የቅማል ኢንፌስቴሽን ወይም በጣም ብዛት በመራባት እነዚህ ቅማሎች ጭንቅላቶቻችን ላይ በሚከሰቱበት ጊዜ የማሳከክ ስሜቱ በጣም ከፍተኛ ይሆናል። በሚያሳክኩበት ጊዜ እንግዲህ የጭንቅላት ቆዳ ሊሰነጠቅ ወይም ሊጎዳ ይችላል። በዚህም የተነሳ ለተለያዩ ባክቴሪያዎች ኢንፌክሽን የመጋለጥ እድላችንን በጣም ከፍተኛ ሊያደርግ ይችላል ማለት ነው። እንደገናም ደግሞ ብዙ ጊዜ እነዚህ የኢንፌክሽኖቹ በጣም በጣም ሶሪ እነዚህ በጣም በሚራቡበት ጊዜ እነዚህ የጭንቅላት ቅማሎች እንግዲህ ማታ ማታ የእንቅልፍ ችግርን፣ የመተኛት ችግርን ሊያስከትሉ ይችላሉ። ይህም ሌላው ጉዳታቸው ነው ማለት ነው። እንዴት አድርገን ነው የምንመረምረው ብለን ስናይ እንግዲህ በእንግዲህ አንደኛው ምርመራ ዳይሬክትሊ በማየት ነው። ዳይሬክትሊ ቅማሉ አለ ወይም የለም የሚለውን በማየት ነው። እንግዲህ እነዚህ ምስል ላይ እንደምታያቸው አይነት እነዚህ ቅማል ተባይ ሕዋሶችን የምታዩ ከሆነ እንግዲህ የቅማል ኢንፌስቴሽን አለ ነው። ሌላኛው ደግሞ እነዚህ በጣም ፈጣን ስለሚሆኑ እና ቶሎ የማይታዩ ከሆነ እነዚህ ያደጉት የቅማል አይነቶች ማለት ነው። እነዚህ እንቁላሎችን ሊያገኙ ይችላሉ ማለት ነው። ብዙ ጊዜ የፀጉር ግንድ ላይ ተጣብቀው እነዚህ ነጫጭ የሆኑ እንትኖችን እንቁላሎችን ሊያዩ ይችላሉ። እነዚህ ኒትስ የምንላቸው ማለት ነው። እዚህ ምስል ላይ የምታዩትን ኒትስን ወይም የቅማል እንቁላሎችን ሊያገኙ ይችላሉ፣ ሊያዩ ይችላሉ ማለት ነው። በዚህ የተነሳ የጭንቅላት ቅማል አለ ብለው ዲያግኖስ ሊያደርጉ ይችላሉ ማለት ነው። እንዴት ነው የምናክመው ብለን ስናይ፣ እንግዲህ ብዙ ጊዜ እነዚህ የጭንቅላት ቅማል የሚታከምበት ፐርሚትሪን የሚባል የመድኃኒት አለ። እነዚህ እንግዲህ በሎሽን መልክ ሊገኙ ይችላሉ፣ በክሬም መልክ ይገኛሉ። በሎሽን መልክ አንድ ፐርሰንቱ ነው፣ በክሬም መልክ አምስት ፐርሰንቱ ነው። ይህ ፐርሚትሪን ሎሽን እንግዲህ ሙሉ ቅማሎችን ያደጉትም ቅማሎችንም እንደገናም ደግሞ የቅማል እንቁላሎችንም ወይም ኒትስ የምንላቸውንም የሚገድል መድኃኒት ነው ማለት ነው። እንግዲህ ፀጉሮትን በውሃ ካራሱ ወይም ከታጠቡ በኋላ ይህንን የፐርሚትሪን ሎሽንን ወይም ክሬምን አፕላይ ያደርጋሉ ይቀቡታል። ከቀቡት በኋላ ቢያንስ ለአስር ደቂቃ ይጠብቃሉ። ከደቂቃ በኋላ እንግዲህ በማበጠሪያ በተለይ ደግሞ ማበጠሪያው በጣም ጤናንሽ ሳይሆን በጋቦቹ ማለት ነው። በማበጠሪያዎቹ መካከል ያለው ክፍተት በጣም ጠባብ ቢሆን ይመረጣል። የእንቁላሎቹን አንድ ላይ ለማስወገድ ማለት ነው። በማበጠሪያ እንግዲህ ያበጥሩታል። ፀጉሮትን ካበጠሩት በኋላ በንጹ ውሃ ይታጠባሉ ማለት ነው። እንግዲህ ይህን አድርገው ድጋሚ ከቀናት በኋላ የሚታዩት ድጋሚ ቅማል ወይም እነዚህ የቅማል እንቁላል ወይም ኒትን የሚያዩ ከሆነ ከሰባ ቀን በኋላ ይህ መድኃኒት ሊደገም ይችላል ማለት ነው። የቶሎ ማይደኑ ከሆነ እንግዲህ በየሳምንቱ ሊደጋገም ይችላል ማለት ነው። ይህንን የሚያደርጉ ከሆነ ግን ሐኪሞትን በማማከር ቢሆን በጣም የተመከረ ነው ማለት ነው። እንግዲህ በሌላኛው ደግሞ እነዚህ ትናንሽ ጥርስ ያላቸውን ማበጠሪያዎችን ወይም ብሩሾችን መጠቀም እዚህ ምስል ላይ እንደምታዩት እንግዲህ ይህ ማበጠሪያ ሁለት አይነት የጥርስ አይነቶች አሉት ማለት ነው። ይሄ በጣም ከፈት ከፈት ያለ እና በጣም ጠበብ ጠበብ ያሉ ትናንሽ የሆኑ ጋፋቸው በጣም ትናንሽ የሆኑ የማበጠሪያ አይነቶች አሉ ማለት ነው። ይሄ እዚህ ጋር የምታዩት ማለት ነው። ይህንን ማበጠሪያ በመጠቀም እንግዲህ ከጸጉሮት ላይ በመላክ ሊያስወግዷቸው ይችላሉ። እነዚህ እንቁላሎችን እንደገና ደግሞ ቅማሎችን ማለት ነው በቀላሉ በነዚህ በእንደዚህ ሰፋ ሰፋ ባለ ማበጠሪያ ሊያወጡ ስለሚችሉ ማለት ነው። ይህንን እንግዲህ ካደረጉ በኋላ ቢያንስ ቢያንስ ለአስር ደቂቃ በሞቀ ውሃ ውስጥ ይህንን መዘፍዘፍ አለበት ማለት ነው። ለምን ቢባል የአንደኛ በመላክ እንግዲህ በማበጠር የሚያወጡት የቅማል እንትን ሊኖር ይችላል። የቅማል እንቁላል ሊሆን ይችላል ማለት ነው። ይህ እንቁላል እንግዲህ ከአንድ ወደ ጤነኛ ሰው ሊተላለፍ ይችላል። ጤነኛ ሰው በሚያበጥርበት ጊዜ በተመሳሳይ እንትን። ስለዚህ እንደዛ እንዳይከሰት እንደገናም ደግሞ ድጋሚ እርስዎ ድነው ድጋሚ ደግሞ ሲያበጥሩ ድጋሚ እንዳይያዙ በደንብ በሞቀ ውሃ ውስጥ ለአስር ደቂቃ ያክል በማቆየት እነዚህ እንቁላሎችን መግደል አለብዎት ማለት ነው። ሌላኛው ደግሞ እነዚህ ቅማሎቹ በቀላሉ ወደ ሰው ሊተላለፉ ስለሚችሉ የቤተሰብንም አንድ ላይ ማከም ያስፈልጋል ማለት ነው ስለዚህ እርስዎ ቅማል ኖሮበት የጭንቅላት ቅማል አሰቃይቶት ከሆነ እና ታክመው ከዳኑ ድጋሚ ሊያዙ ይችላሉ ከሰው ማለት ነው ከቤተሰቡ ስለዚህ በቤተሰብ ውስጥ የተያያዙ ሰዎች በሙሉ መታከም አለባቸው ማለት ነው ይህንን በማድረግ እንግዲህ የቅማል በሽታን መከላከል እና እንደገናም ደግሞ ማከም ይቻላል ማለት ነው። ውድ ተመልካቾች ለዛሬ ይዤላችሁ የቀረብኩት የጤና ርዕስ ይህንን ይመስል ነበረ። ስለ ጭንቅላት ቅማል እንግዲህ አሪፍ እውቀት ጨብታችኋል ብዬ ተስፋ አደርጋለሁ። በሌላ ቪዲዮ እስክንገናኝ ድረስ ኮመንት ሴክሽኑ ላይ ጥያቄ ካላችሁ አስቀምጦልኝ እመልስላችኋለሁ። እንደገናም ደግሞ ሌላ ምን አይነት ርዕስ ላይ ቪዲዮ እንድሰራላችሁ የምትፈልጉትን እንደዚሁ አስቀምጡልኝ። በሌላ ቪዲዮ እስክንገናኝ ድረስ ሰብስክራይብ አድርጉ፣ ላይክ አድርጉ። ለሌሎች ደግሞ በማጋራት ሊጠቀማል ለሚሉት ሰዎች በማጋራት እንግዲህ ሼር ያደርጉ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ።